ዓላማውን የኢትዮጵያን ምርቶች ለዓለም ገበያ ማስተዋወቅ ያደረገው አስራ አራተኛው ኢትዮ ቻምበር ዓለም አቀፍ የንግድ ትርኢት እየተካሄደ ነው። በንግዱ ዘርፍ የተሰማሩ ከትናንሽ እስከ ግዙፍ ድርጅቶችም ያሏቸውን ምርቶች በመድረኩ በማቅረብ ለዓለም አቀፉ አካላት አስተዋውቀዋል። በትላንትናው ዕለትም በትርዒቱ ለተሳተፉ አካላት የውቅናና የቢዝነስ ለቢዝነስ የውይይት መርሃ ግብር ተካሂዷል። በመድረኩ የተገኙት የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ትርኢቱ ለሀገር ውስጥ አምራቾች ገበያ የመፍጠርና የኢትዮጵያን ምርቶች ለ የዓለም ገበያ የማስተዋወቅ ዓላማዎችን ያነገበ መሆኑን ገልጸዋል። ባለፉት 13 ዓመታት በተደረገው ትርዒቱ የሀገር ውስጥ የንግዱ ማህበረሰብ የገበያ አማራጭ ከማግኘት ባሻገር ከዓለም አቀፍ የንግድ አካላት ጋር ትስስር እንደተፈጠረለት ተገልጿል። ኢትዮጵያ የአፍሪካ ነፃ የንግድ ገበያ እና ሌሎች የንግድ ትስስሮች አካል እንደመሆኗ፣ ኢትዮ ቻምበር ዓለም አቀፍ የንግድ ትርዒት በመጣኔ ሀብቱ ያሏትን እድሎችና ተግዳሮቶች እንድትለይ በማስቻል በዓለም አቀፉ ገበያ ተወዳዳሪነቷን የሚያሳድግ መሆኑ ተነግሯል። ይህ አይነት እና መሰል የንግድ ትርዒት ሁለት ታላላቅ ዋና ዋና ዓላማዎች ይኖሯቸዋል። አንደኛው በአገር ውስጥ ያሉ ምርቶች የሚተዋወቁበትና ግብይት የሚፈጸምበት ገበያ በማረጋጋትና የኑሮ ድነት ጫና በመቀነስ በኩል የሚጫወቱት ሚና አይተኬ ነው። ሁለተኛው የኢትዮጵያን ልክና መጠን ለዓለም ማህበረሰብ የምንገልጥበት ልዩ መድረክ በመሆኑ ምርቶቻችን በጥራት በብዛትና የኢትዮጵያን ልዩ ባህሪ በማከለ መልኩ የምናስተዋወቅበት አውድ በመሆኑ እነኚህን ሁለቱ ትላልቅ ተልእኮዎች አንግቦ ሲከናወን የቆየው የንግድ ትርኢት እንደ ፌዴራል ንግድና ቀጣናዊ ትስስር ሚኒስቴርና እንደ መንግስት ትልቅ አክብሮትና ምስጋና የምንቸረው ልዩ ሁነት ነው። የኢትዮጵያ አምራቾች ከውጭ ሀገር አምራቾች ጋር ሊንክ ያደረጉበት ትስስር የፈጠሩበት እርስ በርስም ደግሞ እዚህም የተዋወቁበትና ምርቶቻቸውን አገልግሎታቸውን ያስተዋወቁበት እንድ ከሌሎች ልምድ የቀሰሙበት የራሳቸውን ድክመትና ጠንካራ ጎን ለይተው ደግሞ ጠንካራ ጎኖቻቸው ላይ እንዲሰሩ ያደረግንበት ደካማ ጎኖቻቸው ደግሞ እንዲቀርፉ ያደረግንበት ስርዓት ነበር ና። የንግድ ስርዓቱን በዲጂታል ቴክኖሎጂ ለማዘመን የተለያዩ ስራዎች እየተሰሩ መሆናቸውን ሚኒስትሩ ገልጸዋል። በዚህ መሰረት በባለፈው በጀት አመት፣ ለ2.3 ሚሊዮን የንግዱ ማህበረሰብ በበይነ መረብ አገልግሎት መስጠት የተቻለ ሲሆን በተያያዘው አመት ስምንት ወራት ብቻ ይህንን መጠን መድረስ መቻሉን አንስተዋል። በዚህ መልኩ የሀገሪቱ የንግድ ስርዓት ተወዳዳሪነት እየጨመረ መምጣቱ ተነግሮለታል። ንግድና ቀጠናዊ ትስስር ሚኒስቴር ለንግዱ ማህበረሰብ የንግዱ ማህበረሰብ ቅልጣፌ ያለው ግልጋሎት እንዲያገኝ የንግድ ፍቃድ ማደስ እና አዲስ ማውጣት ሂደቶች እጅግ በጣም የተቀላጠፉና ደቂቃ በሚፈጅ መልኩ በኦንላይን ትሬድ ሬጅስትሬሽን ላይሰንሲንግ ሲስተም አማካኝነት ባለፈው ዓመት 2016 ሙሉ ዓመት 23 ሚሊዮን ለሚጠጉ የንግድ ማህበረሰብ አባላት ግልጋሎት በኢንተርኔት አማካኝነት የተሰጠን ሲሆን እነሆ አገልግሎቱ ላይ ያጋጠሙ ችግሮችን በመፍታት ዘንድሮ በስምንት ወር ብቻ የአምነውን ቁጥር ያክል ግልጋሎት መስጠት ችለናል። በ14ኛው ኢትዮ ቻምበር ዓለም አቀፍ የንግድ ትርዒት ከትናንሽ እስከ ግዙፍ የንግድ አካላት ተሳታፊ ሆነውበታል። ዛሬ ማጠቃለያውን በሚያገኙት ትርዒቱ ለተሳተፉና በተለያዩ መመዘኛዎች የተሻለ አፈጻጸም አሳይተዋል ተባሉ እውቅናና ሽልማት ተበርክቷል። አራት ኤሪያ ነው የከፈልናቸው። ስለዚህ ስን አደራጃቸው እኚህን ተቋማት በሚመሳሰሉበት ኤሪያ ነው ያደራጀናቸው። ከነዚያ ውስጥ አንደኛ ኢንተርሚስ ኦፍ ስታንዳቸው ምን ይመስላሉ? እንዲህ እቃዎቻቸውን በደንብ ሰዎች ከማድረስ አኳያ የሚጠቀሙት የማርኬቲንግ ስትራቴጂ ምን ይመስላል? እንደ የከስተመር ሰርቪሳቸው ምን ይመስላል? በዓመት አንድ ጊዜ እየተካሄደ የሚገኘውን የንግድ ትርዒቱን ከተቻለ በሶስት ወራት ልዩነት ለማድረግ ውጥን ስለመያዙ ተነግሯል።